ሰውዬ እኮ የጠራችብኝ ሰውዬ ኢትዮጵያዊ እኮ አይደለም ው የሌላ ዜጋ እኮ ነው። ጋይስ ሌላ ዜጋ ነው እኮ ላይ ላይ ጠርታ የምታስቀጠቅጠኝ እኮ መቼ አወኩኝ እኔ ቤታ እዚህ በበርበሬ ስቅ ወዲያ ውሽሽ ግቢ ግቢ አለችኝ። ያ ማለት እንደምታሸንፍ ታቅ ነበረ ጋይስ፣ እንደምታሸንፍ ጠንቅቃ ታቅ ነበር። ለዛኔ ያለች እኔማ በህዋነት እሺ አልኩኝ ቢቀርብኝስ ዝም ብዬ ውሃ ጠጪ ብልስ ቅጣቱ ልቤም አልለገረኝ። ዛሬ አረም ምን ጋ አዲስ በቃ ተስፋ ቆረጥኩ። 14 ደቂቃ ውዴ በርበሬ ላዘጋጅ እንጂ በርበሬ መጣው ላዘጋጅ። መከራ ውስጥን ነው ያለሁት። መጣ ውዶች። አይ የዚ በርበሬ እና ዘይት አቤ ታቤ። ቅዱስ ገብርኤል የትናንትናውን በርበሬ ጨምሬ ነው ማረገው። አቤት ታቤ ወጥ፣ ወጥ ሳልሰራበት ዘይቱ ስሙ ይማ እዘይቱ ጋይሳ እንዴ፣ ላመስግን እሺ። ጌታ በጣም ነው ማመሰግነው። እሺ ስነ ማርያ፣ ሚኪ፣ ሙና፣ ቴዲ ኢትዮ፣ ሁላችሁም በጣም ነው ማመሰግነው። ሙለርዬ፣ ኔ ጌታ በጣም ነው ማመሰግነው። ያልጠሯችሁ ካላችሁ በፕራይቬት ስሎሆናችሁ ይሆናል። በጣም ነው ማመሰግነው። ደግሞ ጨካ አይናት እቺ እንዴ! እኔ ነኝ እኮ እናቴ ማልጨክ እኔ እቺ ዱቄት ተነስነሽ ብዬ ቀለል ላረኩላት፣ እሷ በርበሬ በርበሬ

ሂዱ ሂዱ አበባ ሰጧት። ሂዱ አበባ ሰጧት። በመቼ ለጋብ አይ መድኃኒዓለም ይሄ ቁም። ውይ እኔ በተቀባሁት መጠን ነው። ከዚህ ጀምርሽ እንደዚህ። ዱቄት እና በርበሬ ይለያያል ሴትዮ ዱቄትና በርበሬ ይለያያሉ እኮ። በምንም አልቀላቀልኩልሽ። አዳምጪ፣ በርበሬና ዘይት ሆነ ዲቦራ። ሙሉ ለመለቅለቅ ማአት በርበሬና ዘይት ነው የሚያስፈልግሽ። ለምን ለውሰሽ ስለምትቀቢ ሙሉ ኩባያውን ነው መቀባት ያለብኝ? እንትን ግን እስከ ዱቄት ሆነ ዱቄት። ዱቄት ስጭኝና እንዴት እንደማላበላሽው አሳይሻል። ያሟጣት ሙሉ በርበሬና ዘይት። እንዴት ነው ሙሉ የምቀባው? ተረጋግቂ ቆይ። ላይያችሁት የእሷ ሳይሆን ሁሌ ጭቅጭቅ ነው ከኔ ጋር ካለ ጭቅጭቅ ቆይ ተረጋግሪ ወይኔ ወንበሬን አበላሸሽዋ በይ ስራሽን እስጥሽ የአንቺ ወንበርማ እናቴ ቀዳደሽ ጨርሰሽዋል በቅጣት ቤታ ወርቅዬን አደራ ይሉኛል እሷንማ እናቴ አላስረካም ብዬሽ አይደል እንደ ተረጋግሪ አታጣድፊኝ ወይ በ ሰው ሲመጣ ዲቦራ ቁል እንትን የሚያደርጋት እግዚአብሔር ምት የሆነው እንደሚያሳጣት እንደሚያሳጣት በማርያም። አንቺ ክፉ ነሽ። ዱቄት በአፍንጫ ሳቢ። እናንተ ትሞታለች ስትሉ ማርያምን ከዚህ በኋላ ምንም ነገር አትዘኝልኝ አልሽው ማለት ለምን ተቀጭ ስልሽ ለምን አልተቀጣሽም? ታዲያ እንዳዝንልሽ ካልሽ ከዚህ በኋላ። አሁንማ ሰው መቷልሽ፣ ምን ይገባሻል? እኔማ ሰውነቴ ለምዷል እንጂ ባይለምድ ኖሮ ይሄንን። ለጠላትም አትቀጡት፣ ለጠላትም ለወዳጅም አትቀጡት። ቤታ፣ ዝም በይ፣ እየሰደቡኝ ነው እዛ

ለዚህ ወራ ከዚህ በኋላ ካዘንኩላት አባቴ ይሙት። እኔ ውሻ ነኝ። ምንድን ነው ያለችው? ምንድን ነው ያለችው ላይ ግን ማርሻት እኮ ማን ማሬኛለሽ፣ አዘዝኩለት። በማርያም በእመቤቴ ብሎክ አድርጓቸው እርድ ነው ቲማቲም ነው የሚሉትን በኪዳነምህረት ብሎ ማሪን ብያታለሁ። ኮሜንታተር

ልክ እንደንቁላል ምን ታጠበው ያለው ደቂቃ አለው እኮ ሄዶ። አሁን መጣለረይሳልገባረ መድኃኒዓለም በእርድ አፍኖ ይግደልግ፣ አንተ ቅማላም። እንደው መድኃኒዓለም አይገድልም ግን፣ ሰይጣን በእርድ አፍኖ ይግደልግ፣ ደንቆሮ ዲቃላ። እንዴት እንደሚያናድዱኝ ማለት ልክ አብሮኝ እንደተቀመጡና እርድ እንደበጠበጥኩ ነገር፣ እርድ ነው ይላሉ። ቅዱስ ሚካኤል በእርድ አፍኖ ይግደልን፣ አይግደልህም ግን ሰይጣን አፍኖ ይግደልን። ቅማላም እርድ ነው ይላል። መድኃኒዓለም እንደው እንደው በደፋ ከዛ ባለህበት ጋይስ እግዚአብሔርን አናድዱን አይቀን መቤቴን በርበሬ ነው የምቀባው። ግን እኔ አንድ ቀን እንኳን አላፋፍርም። ይሄ ፊልተር ስላለው ነው። እስኪ ፊልተሩ ላንሳውና በርበሬ መሆኑ ነው። እዩት፣ እነዚህ ውሾች የውሻ ልጆች፣ ይህንን ተመልከት። ይህ ምን አባ ነው? እንዲህ አይነት እርዳለህ አንተ ደንቆሮ? እንዲህ አይነት እርዳለህ የደንቆሮ ልጅ። ንበያቸው ምን አገባቸው? እነሱ እንዲህ ስለሆነ ነው እርድ የሚመስለው ፊልተር ስለሆነ ነው። በዘይት ስለተበጠበጠና ውሃ ስለጨመርኩበት ነው ደንቆሮ፣ የደንቆሮ ልጅ። ምነ ማርያም እንጌታ አንዳንዲ በቃ የሆነ ክፉ ናቸው። በቃ በንትን በውሃ ዘይትን ስለሌለ ብዙ በኋላ ከተቀጣንም በብ አስተርፌ ነው የሚቀረው። በደንብ ኮፒሊንግ አይስ ኮፒሊንግ ራሱ ሌላ ቦታ እግዚአብሔር ይመስገን አይኔን እና እዚህ ከንፈሬ ቅድም

እንደውም እመቤት ፈጣሪ ልብ አይቶ አንችን መማሬ ዱቄት ብቻ ነስንሽ ማለት ቤ ናይቶ መድኃኒዓለም ይላክልኝ ፈጣሪ ልቤን አይቶ ሰው ይላክልኝ። እግዚአብሔርን

ፊታችሁ የተሰረጠቀ ካለ ወይኔ ወይኔ ወይኔ ወይኔች፣ ጨካኝ ናት። እጅ ሁሉ በበርበሬ። ሂዱ ጋይስ። እስኪ ሰው ጥሩ፣ ሰው ጥሩ፣ ሰው ጥሩ እስኪ ጋይስ። ስጠርገዋ ለበለበኝ ጋይስ፣ ለበለበኝ፣ እመቤቴ ለበለበኝ። ቆዳ የተቃጠለ ቆዳ የተቃጠለ ጋይስ። ሂዱ ሂዱ፣ በፈጠራችሁ ሂዱ። ሁላችሁም ታብታባርጉልኝ፣ ሁላችሁም ታብታባርጉልኝ። ሂዱ ሁላችሁም ታብታባርጉልኝ፣ ሁላችሁም ሂዱ መቤቴን ያቃጥላል። በቃ የሆነ በቃ ልብልብ ልብ ያደረጋል። እግዚአብሔር ምስክሬ ነው ሮ እንዴት እንደማስረዳ ሂዱ ጋይስ ሲዱ ጋ ሲዱ ጋይ ሲዱ ሰዎች ሰዎች ሰዎች ሰዎች ሰዎች ሰዎች አስራ ስምንት ሰዎች ሁላችሁም፣ አበባ አበባ አበባ ስጡ ውዶች፣ አበባ ሼር አርጉልኝ። እኔ ማሩ ሼር አርጉልኝ። ይህንን ይህንን፣ እሺ ቅጣት ከአስር ሺ በላይ ነው። ቤስቶች ነው የምንጫውተው። ቅጣት ከአስር ሺ በላይ ነው። እሺ ቅጣት ከአስር ሺ በላይ ነው ውዶች፣ ሂዱ ሂዱ ሂዱ ደግሞ አይናቴ ርግብግቤ ሄደው መድኃኒ ያለ አንድ ቀን እኔ ነኝ ከዚህ ቲክቶክ የምሞተው። ሂዱ ጋይስ፣ ሁላችሁም ታብታብ አድርጉልኝ፣ ሁላችሁም ሼር አድርጉልኝ። ምንድነው አባ ጋይስ፣ ደብሉ እንጠቀም፣ ደብሉ እንጠቀም። ጋይስ አስር ሺ ንግባ እንደምንም፣ አስር ሺ ንግባ እንደምንም፣ ለቅጣት የሚሆን ሰውየው ተመልሶ እንዳይመጣ። ሂዱ ጋይስ፣ እንደምንም አስር ሺ ንግባ እንደምንም፣ አስር ሺ ንግባ እንደምንም፣ አስር ሺ ንግባ፣ እባካችሁ። ደብሉ እንጠቀምበት፣ ደብሉ እንጠቀምበት። ሂዱበት ሂዱበት ውዶቼ ሂዱ አስር ሺህ ንግባ፣ አስር ሺህ ንግባ፣ አስር ሺህ ንግባ፣ ንግባ። ውይ፣ በኢየሱስ ክርስቶስ ስም፣ ሂዱ ጋይስ፣ አስር ሺህ ንግባ። ኧረ አስር ሺህ ንግባ። በፈጠራችሁ በፈጠራችሁ፣ በፈጠራችሁ፣ ልበላችሁ፣ ሻወር ልግባ። መቤቴን አልቻልኩም። ሰው ቆዳ የተቃጠለ ውይ፣ በኢየሱስ ክርስቶስ ስም፣ ፊቴ ማለት ነው። ቆዳ ይቀጠላል፣ ቆዳ ይቀጠላል። ሂዱ ቆዳ ይቃጠላል። ሂዱ ሂዱ ሂዱ ሂዱ ሂዱ ሁላችሁም ሁላችሁም ሂዱ ጋይስ፣ ታብታብ አድርጉ። ሁላችሁም ሂዱ። ማይግነስ ማይ ፌስ ተለበለበ ተለበለበ ተለበለበ ተለበለበ። ሂዱ ጋይስ፣ ሂዱ። ደሞ ይሄ የራቢቷ የሰነጠቀኝ የለም በርበሬው ገባ። ሂዱ ጋይስ ውደ ሂዱ ሂዱ ሂዱ ሂዱ ሂዱ ሂዱ። ኖ ሻወር ገባለ ያለበልዝ አልችልም። ሂዱ ጋይስ፣ ሂዱ። ታብታብ አድርጉ፣ ታብታብ አድርጉ ሂዱ ጋይስ፣ ታብታብ አድርጉ፣ ታብታብ አድርጉ። ሁላችሁም ደብታብ አድርጉ፣ ሁላችሁም ሼር አድርጉ፣ ሪፖስት አድርጉልኝ እንዶቼ፣ ሪፖስት አድርጉልኝ። ሂዱ፣ ታብታብ አድርጉ። ካወራው እኮ ሸነፋ ማን ነው? በቃ ወሬ ከጀመርኩ አልችልም ብዬ ነው ዝም ብዬ ቆዳ ቆዳ የተሰነጠቀ ወይ ማሮች አንድ መጣው። እሺ ምን